ጤና ስትልን ውድ ተመልካቾች ከሀረር ቴሌቪዥን ልዩ ፕሮግራም ይዘንላችሁ ቀርበናል። በመከታተል ላይ የምትገኙት እንግዲህ የእለቱን መደበኛ ፕሮግራሞቻችን ነበር። አሁን ደግሞ በቀጣይ በሰላም ማህበራዊ ሚዲያና እንዲሁም ደግሞ ከማህበራዊ ሚዲያ ጋር ተያይዞ ያሉ በጎም እንዲሁም አሉታዊ ጉዳዮችን ተከትሎ በተለያዩ ሀገራት ያሉ ተሞክሮችን በማንሳት ወደ እናንተ ፕሮግራማችንን ለማድረስ ወድናል። ፕሮግራሙን ወደ እናንተ በማድረስ አብረናችሁ ቆይታ የምናደርገው ዳኛቸው ደምሴ እንዲሁም የዲጂታል ሚዲያ ባለሙያ አብሮኝ ያለው የስራ ባልደርባይ ሀምዲ ረምዚ በጋራ በመሆን ነው። አብራችሁን ቆዩ። ክቡራን ተመልካቾች በዚህ ልዩ ዝግጅታችን ማህበራዊ ሚዲያ ሰላምን እና እንዲሁም ደግሞ ከማህበራዊ ሚዲያ ጋር ተያይዘ ያሉ በተለያዩ ሀገራት ያለ ተሞክሮን በአጠቃላይም ደግሞ ማህበራዊ ሚዲያው ያለበትን ሁኔታ በተለይም ደግሞ አዛ የሆኑ መረጃዎችን ስለ ማህበራዊ ሚዲያ አሰራር እና ከዛ ጋር ተያይዞ ያሉ ጉዳዮችን ነው የምናነሳው። አምቢ እንግዲህ በመግቢያችን ቀደም ሲል ለተመልካቾች እንደገለጽኩት ስለ ማህበራዊ ሚዲያ ና ሶሻል ሚዲያ የምናነሳበትን ቆይታ እንጀምራለን። እንደምታውቀው የምንገኝበት የመረጃ አብዮት ዘመን ላይ ነው የምንገኘው እና ከዚህ ጋር ተያይዞ በተለይም ደግሞ ማህበራዊ ሚዲያ የምንላቸው ሶሻል ሚዲያ፣ ዲጂታል ሚዲያ የምንላቸው በዘመናዊ የሆነ ቴክኖሎጂን በመጠቀም ፈጣን ከሆነ የድረገጽ ግንኙነት ጋር በመሆንና ና ሌሎች የተለያዩ ትልቅ ፋይዳ ያላቸው መተግበሪያዎች መፈጠርን ተከትሎ የቀድሞዎቹ የመገናኛ ብዙኃን ሚናቸው እየቀነሰ ወይም ደግሞ ከነሱ ባልተናነሰ ና በበለጠም ደረጃ ሰዎች የተንቀሳቃሽ የእጅ ስልክን ብቻ በመጠቀም የተለያዩ መተግበሪያዎች በመታገዝ ፈጣን መረጃ ሰጪም በፍጥነት መረጃ ተቀባይ መሆን የሚችሉበት የተለያዩ መረጃዎች ተገላጥ መሆን የሚችሉበት ዘመን ላይ ነው የምንገኘው ና ከዚህ አንጻር ደግሞ ያው ራሱን የቻለ አስተምህርቶች አሉ። ሰዎች መረዳት ያለባቸው ጉዳዮች ይኖራሉ። በተለይም ከአጠቃቀም ና መጠቀም ከመቻል ባሻገር ማህበራዊ ሚዲያ ላይ ያሉ በጎም አለታዊም ነገሮች በተለይም ደግሞ ከማህበራዊ ሚዲያ መተግበሪያዎች ባህሪም ጋር በተያያዘ ራሱን የቻለ ማህበራዊ ሚዲያው ከጥቅሙ ይልቅ ጉዳቱም ሊያመዝን የሚችልበት እድልም ሰፊ ነው። በተለይም ደግሞ በማህበራዊ ሚዲያዎች ብዙ ጊዜ ይሄ ፌክ ኒውስ ወይም ደግሞ የተሳሳተ መረጃ የሚለቀቁበት እድል ሰፊ ነው እና ከዚያ አንጻር ያሉ ጉዳዮች እናንሳ እስቲ። መጀመሪያ በማህበራዊ ሚዲያ ቋንቋና አገላለጽ ፌክ ኒውስ ስንል ወይም ደግሞ ከዲጂታል ሚዲያ ጽንሰ ሀሳብና ኮንሴፕት አንጻር ፌክ ኒውስ ወይም የተሳሳተ መረጃ ስንል ምን ማለት ነው? አመሰግናለሁ። ያው በመጀመሪያ ሶሻል ሚዲያ አሁን ባለንበት ዘመን በጣም ፓወርፉል የሆነ ፕላትፎርም ነው። ሶሻል ሚዲያ ባይ ዲፊኒሽን ራሱ ዲጂታል ፕላትፎርሞችን እንደ ፌስቡክ እንደ ትዊተር እና ቴሌግራምን ተጠቅሞ መረጃ የሚለዋወጥበት ሼር የሚደራረግበት ኢንተራክሽን ያለው ፕላትፎርም ነው። አሁን ከትራዲሽናል ሚዲያው ጋር ቅድም እንደጠቀስከው ኦልሞስት ኮንቨርጅ እያደረገው ወደ ሶሻል ሚዲያ ዘመን እያመጣ ነው። ትራዲሽናል ሚዲያ ያው ቪዮሩን፣ ኦዲየንሱን፣ ተመልካቹን እያጣ አሁን ወደ ሶሻል ሚዲያ ዘመን እያመጣ ነው እና ሶሻል ሚዲያ በባህሪው ደግሞ ደብል ኤጅ ሶርድ ነው ይባላል። ለመልካምም ለመጥፎም ልትጠቀመው ትችላለ፣ እንዳጠቃቀመ ነው። ምክንያቱም ምን አይነት እድልን ፈጥሯል ሁሉም ሰው መልእክት ፈጥሮ እዛ ላይ ሼር እንዲያደርግ ፕላትፎርም ፈጥሯል ለምሳሌ አሁን በትራዲሽናል ሚዲያ ስናየው ወን ቱ ሜኒ ነው ከአንድ ወደ ብዙሃኑ ነበረ የሚተላለፈው ስለዚህ በተወሰነ መልኩ ሴንሰርሺፕ አለ ኪዩሬትድ ሆኖ መልእክቱ ታይቶ ተጣርቶ ነው የሚለቀቀው የነበረ አሁን ማህበራዊ ሚዲያ ላይ ሁሉም መፍጠር ሼር ማድረግ ይችላል እንዲሁም እንደዚያም ሚዲያ ኮንሲውም ያደርጋል ስለዚህ ደብል ሶርድ ነው ስለዚህ አጠቃቀማችን ይወስነዋል ማለት ነው አሁን ደግሞ በመረጃ ዘመን ያለነ እና እንዳውም 2016 ላይ ብሊ የሬቭንስ የፓወር ምንጮች ሁላ ሲገለጹ ኢንፎርሜሽናል ፓወር በጣም ጉልበት ስላለው እዛ ላይ መጨመር አለበት ሁላ ተብሎ የተጨመረበት ሁኔታ አለ። እና መረጃ በጣም ፓወር አለ። ይህ መረጃ ደግሞ አሁን ባለንበት ዘመን በጣም ስሩን የሰደደው በማህበራዊ ሚዲያ ነው። እና ለዚህም ያው መልካም ነገሮቹ እንዳሉ ሆኖ ለምንም እድል ፈጥሯል ለመጥፎ ነገሮች እንደ ሄት ስፒች ጥላቻ ንግግር የተሳሳተ መረጃም የሚሰራጭበት ፕላትፎርም ሆኖ ተገኝቷል እና በዚህ ምክንያት አብዛኛው ማህበረሰባችን የመረጃ ምንጩ ማህበራዊ ሚዲያ እያደረገ ነው ያለው አሁን ባለንበት ዘመን ማለት ነው። ስለዚህ እነዚህ የሚተላለፉ መረጃዎች አንዳንድ ኢንቴንሽናቸው ባድ የሆኑ ሰዎችም ይኖራሉ፣ እንደዚ ለመልካም ደግሞ የሚጠቀሙ ሰዎች ይኖራሉ እና እንዳጠቃቀሙ ይወስነዋል። ፌክ ኒውስ አሁን ስንል ዲሊቤሬትሊ ወይም በስትክክል አምነውበት ለጥፋት የሚፈጠሩ መረጃዎች ማለት ነው። ዴሊበሬት የሆኑ እንደዛውም ትክክለኛ ዜና አስመስሎ የሚቀርቡ መልክቶች ፌክ ኒውስ እንላቸዋል። ከዛ በቀጣይ ደግሞ አሁን ሚስኢንፎርሜሽን ምንለዋል ዲስኢንፎርሜሽን እንላለን። ዲስኢንፎርሜሽን ስንል ኢንቴንታቸው መጥፎ ሆኖ ዴሊበሬትሊ ን ኢንሳይድ ቫይለንስ ሄይትሬድ፣ ጥላቻን ወይም ግጭትን ለማምጣት የሚደረጉ ወይም የሚተላለፉ መልክቶች ናቸው። ማህበራዊ ሚዲያ ላይ ሚስኢንፎርሜሽን ስንል ደግሞ ኢንቴንቱ ለመጥፎ ባይሆንም ግን ባለማወቅ የተሳሳተን ኢንፎርሜሽን ሼር በማድረግ ወይ ደግሞ ያንን መረጃ እንዲሁ ጥንቃቄ ባልሞላበት መልኩ ለሌላ ማስተላለፍ፣ ይሄ ሚስ ኢንፎርሜሽን እንለዋለን። አብዛኞቻችን የምንጠቃው በሚስ ኢንፎርሜሽን ነው። ምክንያቱም ምንድነው ባለማወቅ የአንድን የመረጃ ምንጭ ክሬዲቢሊቲ ወይም ታማኒነት ሳንለይ ለጓደኞቻችን ለሌላ ሰው ሶሻል ሚዲያ ፕላትፎርማችን ላይ እናካፍላለን። ያ ደግሞ ምን ያደርጋል ያ መረጃ የበለጠ ስ እሳት ሰዶ ለብዙ ሰዎች ተደራሽ እንዲሆን ያደርጋል ማለት ነው። ለምሳሌ አሁን ፌክ ኒውስ ስንል ቫራይቲ ታይፕስ ኦፍ ፌክ ኒውስ አለ፣ እንደ ሳታይር አሁን ለምሳሌ በአሽሙር የሚለቀቁ ፌክ ኒውሶች አሉ፣ እንደ ፋብሪኬሽን ምንም አይነት እውነታ መሰረት ያላደረገ ፌክ ኒውሶች ማለት ነው። እንደዚህ በባዶ የሚሰራቸው ሌላ ኤግዛጀሬሽን አለ። ኤግዛጀሬሽን ደግሞ አንድን ኮንቴንት አጋነው የማቅረብ ሁኔታዎች አሉ። አሁን ለምሳሌ ከዚህ ጋር በተያያዘ አንድ ምሳሌ ልስጠና፣ ኮቪድ ጊዜ አንድ ሰው ምን ብሎ ያስተላልፋል? ጨውና ውሃ ማግመጥመጥ ከኮቪድ ያድናል የሚል መረጃ ማህበራዊ ሚዲያ ላይ ይለቃል። ያ ነገር ቫይራል ይወጣል፣ ብዙ ሰው ሼር ያደርገዋል። እንዳውም በአካባቢ ላይ ሁላ ተሰማ አለ፣ ጨውና ውሃ ሞክርበት እስኪ ምናምን የሚባል ግን ምንድነው ይሄንን ያመጣው? ፋብሪኬሽን ክሌም የለውም፣ ምንም አይነት እውነታ የለውም። በዚ ያደረጋል ክሬዲብል ሰው ወይ ደግሞ ምንጩ ከሄልዝ ባክግራውንድ ያለ ሰውም አይደለም የተናገረው። ግን እንደዚህ አይነት ነገራቶች በጣም የመስፋፋት ፕሮባቢሊቲ አላቸው፣ ምክንያቱም አልጎሪዝሙ ስለሚያበረታታ። ከዚህ አንጻር ማህበራዊ ሚዲያ ሄት ስፒቾች፣ ፌክ ኒውሶችን በጣም አልጎሪዝሙ ስለሚያበረታታቸው ምን የማድረግ ባህሪ ያለው ለብዙ ሰዎች ተደራሽ እንዲሆኑ። እንዳውም አንድ ጥናት ላይ ኦክሲጂን ኦፍ አፕሊኬሽን የሚባል እሳቤ ላይ ምን ይላል አንድ ሚዲያ ለመልካም ተብሎ ስ አንዳንድ ሀሰተኛ መረጃዎች ሼር ለማድረግ ወይም ለማስጠንቀቅ ሼር ማድረግ ራሱ የራሱ አደጋ አለው። ምክንያቱም አልጎሪዝሙ ምንድን ነው የሚለው አ ይሄ በጣም ኢንጌጅመንት የሚፈልግ ኮንቴንት ነው፣ ስለዚህ ለሌላ ሰውም ሪኮመንድ ማድረግ አለብኝ ብሎ ያንን መልእክት የበለጠ አምፕሊፋይድ ሆነ የብዙ ሰዎች ስ ፕላትፎርማቸው ለፊት ለፊታቸው ላይ ያመጣል ማለት ነው መልካም እንግዲህ፣ ቀደም ሲል ያው የፌክ ኒውስ ወይም ደግሞ የተሳሳተ መረጃ፣ ሀሰተኛ መረጃ ከማህበራዊ ሚዲያ ነባራዊ ሁኔታ አንጻር፣ ከሚዲያ ነባራዊ ሁኔታ አንጻር ነው የገለጽ ክልል። እንግዲህ ስለ ማህበራዊ ሚዲያው ስናነሳ ቅድም እንዳልከው ሁለቱም በኩል መቁረጥ የሚችል ስለት ነው። ለጥሩም ለበጎላሉ ነገሮች መዋል ይችላል ብለሃል እና ይሄ ትክክል ነው። በተለይ የተለያዩ ጥናቶች እንደሚያመለክቱት ሶሻል ሚዲያ ላይ ሰዎች በርካታ ግንዛቤዎች ማግኘት የሚችሉባቸው ሀሳቦች ይጋራሉ መልእክቶች ይጋራሉ በተንቀሳቃሽ መልእክት በፎቶ በጽሁፍ እና ከዛ ባሻገር ግን ደግሞ በዛው ልክ ሰዎችን ሊያስቱ ሊሸውዱ እውነት ያልሆነን ነገር እውነት መስሏቸው እንዲረዱ ሊያነሳሳና ግንዛቤን በዛ ልክ ሊቀርጽ የሚችል ሀሰተኛን ነገር እውነት አድርገው እንዲያስቡት ያልተፈጠረ ነገር ተፈጥሯል ብለው እንዲያስቡት ያልሆኑ ነገሮችን ያልተፈጠሩ ነገሮችን ተደርጓል ብለው እንዲያስቡ የማድረግ ተጽዕኖ አላቸው። ከተደራሽነትም አንጻር ማለት ነው እና ምናልባት ሶሻል ሚዲያው በተለያዩ ሀገራት ላይ ያመጣውን ተጽዕኖ ካየን፣ በተለያዩ ሀገራት ፖለቲካዊ ቀውሶች አመጥተዋል። ማህበራዊ ቀውሶች አመጥተዋል። በአገራት የፖለቲካ ምርጫ ወቅት ከብዙ ቀውሶች አመጥተዋል። ለምሳሌ ፖለቲ አስራ ስድስቱ ምርጫ ሳሳቱ መረጃዎች በሀገር አሜሪካ በጣም በሰፊ ነው ሲካሄዱ የነበሩ። ማህበራዊ ሚዲያው ላይ ማንም የሚጠቀመው ማንም ለምንም አላማ ብንጠቀመው ሁሉም መረጃ እውነት አይደለም። ሁሉም መረጃ ማስት አለ ነገር ግን ያንን ማጣራት ይገባል። ለዚህ ደግሞ የተለያዩ ሀገራት የወሰዷቸው አማራጮች አሉ። በእርግጥ ድርጅቶቹም እንደምታውቀው የማህበራዊ ሚዲያ ፕላትፎርሞቹ አስተኛ መረጃ ሰው ሲያይ ፌክ ኒውስ ብሎ ሪፖርት ማድረግ የሚችልበት፣ ሄት ስፒች ብሎ ሪፖርት ማድረግ የሚችልበት አማራጭና መንገዶችን አመቻችተዋል። ከዛ በዘለለም ግን ያስፈልጋል። ዋናው ነገር ደግሞ የማህበረሰብ ንቃት ነው። ሚዲያ ሊትሬሲ እንደ ዋና የመገናኛ ብዙሀን አስተምህሮ ሰው መረጃን ሚዲያ ላይ ስላየ ብቻ እውነት ነው ብሎ መውሰድ የለበትም። በተለይ ከቅርብ ጊዜ በኋላ በተለያየ አማራጮች የሚገለጹ መረጃዎች ወይም ደግሞ ይሄ ፌክ ኒውስ የምንላቸውን ነገሮች ለማምጣት የሚሞከርበት መንገድ ይበልጥ ነገሮች እውነት ለማስመሰል የሚሞከርበት ከፌክ ኒውስ ወይም ደግሞ ይሄ ፌክ የሆነ መረጃ ከምንለው ባሻገር ዲፕ ፌክ ወደ ምንለው መጣ። ለምን የአሳማኝነት ደረጃን ለመጨመር ሲባል ወደ ዲፕ ፌክ ተመጣ። ቴክኖሎጂውንም የተለያዩ ቴክኖሎጂ የኤሌክትሮኒክስ አማራጮችንም መሳሪያዎችንም በመጠቀም ማለት ነው። ሞር የአሳማኝነት ደረጃቸውን ለመጨመር፣ ግን መረጃው የተሳሳት ሊሆን የሚችልበት እድል እያለም ማለት ነው። እና ከዚህ አንጻር ማህበራዊ ሚዲያው በጣም በጣም በጣም ለሰው ልጆች በተሻለ ደረጃ ለበጎ ጎን መጠቀም ይቻላል። ነገር ግን በዛው ልክ ጉዳቱም ቀደም እንዳልከው፣ በሁለት በኩል የሚቋረጥ ስለትም ጭምር ነው እና እዚህ ላይ የመረጃ መገናኛ ብዙሀን አስተምህሮን ንቃተ ሕሊናን ማዳበር ይገባል የሚል አማራጭ ነው የወሰዱት ይሄ በፊንላንድ እዚሁ በጎረቤት ሀገር ኬንያም በአንዳንድ የአውሮፓ ሀገራትም የመገናኛ ብዙኃን አስተምህሮ ለማስፋት በተለይም ደግሞ ታዳጊዎችን፣ ወጣቶች ላይ ትኩረት ያደረገ ምክንያቱም በቀጥታ ለተሳሳቱ መረጃዎች ተጋላጭ ይሆናሉ ተብሎ የሚታስበው ብዙ ጊዜ ይሄ ሶሻል ሚዲያ ተጠቃሚ ነው። ብዙ ደግሞ ሶሻል ሚዲያ ተጠቃሚ ያለው ይሄ ከዘመናዊ ኤሌክትሮኒክስ መሳሪያዎች ጋር ቅርበት አለው ተብሎ የሚታስበው የእድሜ ግሩፕ ውስጥ ያለው ነው እና ወጣቶችን፣ ታዳጊዎችና ጎልማሶችን የመገናኛ ብዙኃን ንቃተ ህሊናቸውን ለማዳበር ብዙ ጥረት ይደረጋል። ከዚህ ጎን ለጎን ግን አብሮ ብናነሳ ብዬ የማስበው ምናልባት መረጃዎች አንተ ጋር ካሉ ማህበራዊ ሚዲያ ላይ ምንም ነገር ብዙ ኢንጌጅመንት ቢኖረው ምንም ያክል አንድ ማህበራዊ ሚዲያ ላይ ያለ መረጃ ምንም ያክል ቢጮህ ደግሞ ከማህበራዊ ሚዲያ ተጠቃሚዎች ቁጥር አንጻር እና አንድ ሀገር ካላት ሕዝብ ብዛት አንጻር ምን ያክል ብዙሃኑ ጋር ደርሷል? እስቲ የማህበራዊ ሚዲያ ተጠቃሚዎች ቁጥር እንደ ሀገራችን ኢትዮጵያም በኢንተርኔትም የሞባይል ስልክም እና ደግሞ ማህበራዊ ሚዲያን ከመጠቀም አንጻር ያሉ መረጃዎች ምን ይመስላል? ለመረጃ ያክል አንጻር በኢትዮጵያ ኦልሞስት ወደ 28 ሚሊዮን አካባቢ የኢንተርኔት ተጠቃሚ የሶሻል ሚዲያ ፕላትፎርም ተጠቃሚ ኦቨሮል አለ ተብሎ ይታሰባልና፣ በመጀመሪያ ደረጃ ከፍተኛ ደረጃ የሚይዘው ፌስቡክ ነው ተብሎ ይታሰባል። ያውም ሰባት ነጥብ ሶስት ፐርሰንት የፖፑሌሽኑ ወደ ዘጠኝ ነጥብ ሁለት ሚሊዮን ገደማ አሁንም ዳውን በጣም ትልቅ ሰርጅ አለ ይባላል እና ግን ያለው ከረንት የሚያሳየው ዘጠኝ ነጥብ ሶስት ገደማ ነው። በኢንስታግራም ደረጃ ስናየው ደግሞ አንድ ነጥብ ሁለት ሚሊዮን አካባቢ ተጠቃሚ አለ። በእኛ ኮንቴክስት እና ዩሮፒያን ኢንስቲትዩት ኦፍ ፒስ 2021 ላይ ባወጣው መረጃ መሰረት አሁን በሀገራችን አብዛኛው ፌክ ኒውሶች የሚንሰራፉት 81 ፐርሰንት በአማርኛ፣ 19 ፐርሰንት ደግሞ በእንግሊዝኛ ብሎ ነው ያወጣው። ይሄ ደግሞ ምን ለማሳየት ነው ፌክ ኒውስ አብዛኛው በሚገባው ቋንቋ አመቻችቶ የተሰራ መሆኑን ነው የሚያሳየው። በሌላ በኩል ስናየው ደግሞ በኛ ሀገር ኮንቴክስት ማጆሪቲ የሚይዘው ፌክ ኒውሶቹ የሚያጠነጥኑት ኤትኒክ ላይ ነው፣ የኤትኒክ ግጭት ላይ ነው። ሁለተኛ ደረጃ የሚይዘው እንዳውም ሃይማኖት ነው፣ የሃይማኖት ኮንፍሊክት ማለት ነው። እና በደረጃ ሲቀምጥ ፌክ ኒውሱ ወደ 38 ፐርሰንት ገደማ ብሎ ነው የሚያስቀምጠው። ይሄ ደግሞ የሚያሳየው ምንድነው እኛ ሀገር ላይ ኮንፍሊክት ግጭት ይሄ ጥላቻ የምንላቸውን ፌክኒሱ መሰረት ያደርገው እነዚህን ግጭቶችን ነው። ብሔር ከብሔር ያውኛ ህብረ መሆናችን አንጻር ከመሆናችን አንጻርም ብዙ ብሔር ብሔረሰቦች የሚኖሩበት ስ ሀገር ከመሆን አንጻርም ይሄ ግጭቶችን ያጠነጠነ ኦር ታርጌት አርግቶ መልክቱ የሚሰራፋው ምን ላይ ነው? ኢትኒክ ኮንፍሊክት ላይ ግጭት ላይ ሁሉም 38 ገደማ ይዘው እና ቅድም ካልከው ሀሳብ ጋር ደግሞ አልጎሪዝሙ ይህንን እንዴት ያየዋል፣ እንዴት ነው የሚያበረታተው ስንል፣ አሁን አልጎሪዝሙ ምንድን ነው የሚያየው? አንድ ሰው ማህበራዊ ሚዲያ ሲጠቀም ያለማቋረጥ ደጋግሞ ኦር ተመልሶ እንዲመጣ ስለሚፈልግ ኤኮ ቼምበር አለው፣ ያበረታታል። ምን ላይክ ማይንድድ ፒፕል ተመሳሳይ ሀሳብ ያላቸውን ሰዎች የመሰብሰብ ባህሪ አለው። እሱ ደግሞ ምንድን ነው የሚያደረገው? አሁን ለምሳሌ አንተ ትገባለ፣ የምትወደውን ነገር ኦር የተመቸን ነገር ላይክ ኦር ሰብስክራይብ ኦር ሼር ስታደረግ እንደዚህ አይነት ኮንቴንቶቹን ያመጣልሃል። ያ ደግሞ በኤክስትሪሚዝም እይታ ስታዩ መጥፎ አመለካከት ያላቸው እንደዚህ አይነት ነገራቶች የሚያበረታቱ ሰዎችም እንደዚህ አይነት ኮንቴንት ያመጣላቸውና ምን ሴንስ ኦፍ ሎንሊነስ አያመጣባቸውም። ኦኬ አሃ ለዚህ ብሔር እንደዚህ አይነት ጥላቻ ስ እኔ ብቻ አይደለሁም ለካስ ይሄ የብዙሃናችን አመለካከት ነው የሚል ኮሚኒቲ ማህበራዊ ሚዲያ ላይ ይፈጥርለታል። የዛንዴ ደግሞ ሀሳብነ የጥላቻ ሀሳብነ ራሱ ለመግለጽ ምንም አይነት ስጋት አይኖረውም። እና ማህበራዊ ሚዲያ አንዱ አደጋ ይህ ነው። በሌላ ደግሞ አኖኒሚቲ አለ። አሁን እኔ ማህበራዊ ሚዲያ ላይ ስሜ ሀምዲ ረምዚ ነው። ማህበራዊ ሚዲያ ላይ ስወጣ የፈለኩትን አይነት ኔም ሰጥቼ የፈለኩትን መልእክት እዛ ላይ መላክ እችላለሁ። ሴንስ ኦፍ አካውንቲቢሊቲ የለም። የምናገረውን ነገር መጥቶ ተጠያቂ የሚያደርገኝ ነገር አይደለም ማለት ነው። ተመልሶ ማንም አይጠይቅም ለምለው ነገር፣ ምክንያቱም አልታወቅም ማን እንደሆን አልታወቅም። እና በዛ ሌላ ሶሻል አይደንቲቲ ወይም የማህበራዊ ማንነት ስለሚፈጥር እዛ ላይ ሰው ሲገባ ሌላ ማንነት ሆኖ አፕሮች አድርግቶ እንደዚህ አይነት የጥላቻ ንግግሮችን ሁላ ታርጌት አርግቶ ያንን ኮሚኒቲ ደግሞ በጣም ያመቻቻል። ኤኮ ቻምበር በጣም ማህበራዊ ሚዲያ ያመቻቻል። ምክንያቱም የነሱ ታርጌት ምንድ ነው? ሁክ ማድረግ አንተ ተመላልሰ የምትፈልገውን አይነት ኮንቴንት ማየት። አብዛኛውን ጊዜ አሁን ለምሳሌ ቲክቶክ ላይ ለምሳሌ ስንገባ ራሱ ፎር ዩ ፔጅ ላይ አሁን ለምሳሌ እኔ ባክግራውንዴ አይቲ ከሆነ ኦር የአይቲ ኮንቴንቶች ላይክ ማድረግ ከሆነ እነዛን ኮንቴንቶች ነው ደጋግሞ የሚያመጣልኝ ምክንያቱም ኦኬ ይሄ ሰው የሚፈልገው እንደዚህ አይነት ኮንቴንት ነው ብሎ ስለሚያስብ ማለት ነው። እና አልጎሪዝሞቹም በእንደዚህ አይነት መልኩ አምፕሊፋይ የማረግ ነገር አላቸው። አንዳንዴ ደግሞ እኛ ደግሞ ችግራችን ምንድነው፣ ባለማወቅ የምናደርገው አሁን ለምሳሌ የተሳሳተ መረጃ፣ የጥላቻ ንግግር ማህበራዊ ሚዲያ ላይ እንዴት እንደዚህ ይላሉ፣ አየህ ብዬ ለአንተ ልክልሃለሁ። ይሄ ነገር ስህተት ነው ብዬ ለአንተ ልክልሃለሁ። ግን አልጎሪዝሙ ምን ብሎ ነው የሚወስደው? ሼር ስለተደረገ ብቻ ኦኬ፣ ይሄ ነገር ያስ ተፈላጊ ነው ስለዚህ ለዛ ሰውም ለዛው ጓደኞችም ሪኮመንድ አደርጋለሁ ብሎ ፎርዩ ፔጅ ላይ የማምጣት ፕሮባቢሊቲ አለው። ለዛ ነው በእንደዚህ አይነት ኮንቴክስት ስለሚሰራ ቪዚቢሊቲ ትራንስ ቫለንስ ይላል። አሁን የሆነ ጥናት ላይ ምንድነው ከተአማኒነት ከኮንቴንቱ ጥራት ይልቅ ማለት ነው ብዙ ሰው ያየው ነገር ነው የሚበረታታ እና ይህንን ነገር የማበረታታት ባህሪ ማህበራዊ ሚዲያ በደንብ አለው ማለት ነው እና ለዛ እንደዚህ አይነት ነገራቶችን ያበረታታል እና ቅድም እንዳነሳሁም በዩኤን ደረጃም በዓለም ደረጃም ይሄ የሜታ ፕላትፎርም ትዊተርም ኤክስም በእንደዚህ አይነት ነገራቶች ማለት ነው ሬጉሌሽን ወጥታባቸው ይሄን ኮንትሮል ማድረግ አለባቸው ሲባሉ ምን አይነት ነገር አመጡ? ቅድም እንዳልከው አሁን ኮንቴንቶቹ ሪፖርት ማለት ትክክለኛውም፣ አሁን ለምሳሌ እኛ አግባብ የሆነ ትክክለኛ ማህበራዊ ሚዲያ ተጠቃሚ ነን ካልን ተሳሳተ መረጃ ወይም የጥላቻ ንግግር ስናገኝ ምንድን ነው ማድረግ ያለብን? አሁን ቅድም ያልካት ሚዲያ ሊትሬሲ እዚህ ጋር ትመጣለች። ዲጂታል ሊትሬሲም ያስፈልገናል። አሁን አንድ ኮንቴንት ሲመጣ ለምሳሌ የጥላቻ ንግግር ነው፣ ሼር ከማድረግ ይልቅ ሪፖርት ማድረግ እንችላለን። ከዛ አልጎሪዝሙ ምን ይላል? አሁን አንድ ሰው ሲያደርገው ሁለት ሰው ሲያደርገው ሶስት ሰው ኦኬ ይሄ ነገር ክሬዲብል ነው እንደሚባለው ይሄ ነገር ሄት ስፒች ሊሆን ይችላል ብሎ ሊያጠፋ ይችላል። ምንድነው ችግሩ በእኛ ሀገር ኮንቴክስት ስናየው ደግሞ አብዛኛው ኮንቴንቶች የሚጻፉት በአማርኛ ናቸው፣ በአማርኛ ናቸው። ሲስተሙ ደግሞ ሪኮግናይዝ የሚያደርገው የእንግሊዝኛ ወርዶች ነው፣ የእንግሊዝኛ ወርዶች። የሄት ስፒች ወርዶችም በእንግሊዝኛ ዲቴክት እያደርገ ፍላግም ያደርጋል። አንዳንድ ግን አማርኛ ላይ ያስቸግራል። አይ ቢሊቭ ሞዴሬተሮቹም አሁን አዲስ አበባ ላይም አለው ሜታ የራሱን የቻለ ግን ሞዴሬተሮቹ ጥቂት ከመሆናቸው አንጻር ሁሉንም የጥላቻ ንግግሮች ለይቶ የማውጣት አቢሊቲ የለውም፣ ገና ነው። ሌላ የሚያስቸግረው ደግሞ ከሆነ ራሱ አሁን ለምሳሌ የጥላቻ ንግግሮችን በኪወርድ ተለይቶ በአማርኛ ሊሰጠው ይችላል። ግን ችግሩ የቱ ጋ ነው? አሽሙር አለ። በእኛ ሀገር ኮንቴክስት ደግሞ አሽሙር አለ። አሁን ይሄንን ሲስተሙ ሪኮግናይዝ አድርግቶ እንደ ሄት ስፒች ፍላግ ሊያደርገው አይችልም። እንደዚህ አይነት ችግሮች አሉ። ግን አንድ ጥሩ ኤክስፒሪንስ ያየሁት የሆነ ሀገር ላይ ምንድን ነው ያደርጉት? ወሳፕ ግሩፕ፣ ወሳፕ ግሩፕ ላይ ምን ያደርጋሉ? አንድ የጥላቻ ንግግር የስ በሆነ ስፔሲፊክ ጉዳይ ላይ ሲመጣ ያንን ሼር ይደራረጉ ነው። ይሄ ነገር ልክ አይደለም አያችሁ፣ ተብሎ ከዛ ገብቶ ማስ ሪፖርት የማድረግ ለምሳሌ ቲክቶክ ላይ እና ያለናል፣ ዋርኒንግ ውስጥ ገባብኝ አካውንቴ ዋርኒንግ ውስጥ ላይክ ሼር አድርጉል፣ ይሄ ምንድን ነው ፍላግ ሲደረጉ ነው፣ ማስ ሪፖርት ሲደረግባቸው ነው። ስለዚህ አሁን ፌስቡክ ላይ ትዊተር ላይ እንደዚህ አይነት ነገራቶችን ስናይ ምንድነው ማድረግ ያለብን? እንደ ሲቲዘን እንደ ዲጂታል ሲቲዘን እንገባን፣ ኦኬ ይሄ ነገር የጥላቻ ንግግር ነው ልክ አይደለም። ስለዚህ ሪፖርት ይሄ ነገር ምንድን ነው ብሎ ይጠይቃል። ሄት ስፒች ነው የሆነ ግሩፕ ላይ የስ ቫይለንስ ኢንፍሊክት ለማድረግ የተደረገ ነገር ነው። ያንን ነገር መርጣ ሪፖርት ማድረግ ትችላለ። ከዛ በኋላ ድርጅቱ ሪቪው ያደረገውና ኮሚኒቲ ጋይድላይን እሱ ያስቀመጠውን የስ ጋይድላይን ጋር ስለማይሄድ ኮንቴንቱን ሊያጠፋ ውላ ይችላል፣ እስከ አካውንት ባኒንግ ላ ሊደርስ ይችላል። እና ለዚህ ደግሞ ቅድም ባልከው መሰረት ሚዲያ ሊትረሲ አስፈላጊ፣ በኛ ኮንቴክስት በጣም አስፈላጊ ነው እንዳውም። ምክንያቱም ያው ቅድም እንደጠቀስ ነው ኤትኒክ ኮንፍሊክት ላይ መሰረት ያደረጉ የጥላቻ ንግግሮች ፌክ ኒውሶች በተንሰራፉበት ጊዜ በሎወር ሌቭል ሁላ ቅድም አንድ ያነሳሁ ኤግዛምፕል አለ። ፊንላንድ ፊንላንድ አሁን ስኩል ካሪኩለማቸው ላይ ሁላ ማቴማቲክስ ያክል ዌይት ያለው ነገር ነው ብሎ አካተው ከታች ጀምሮ ሚዲያ ሊትረሲን ያስተምራል። ይሄ ምን ያደርጋል? ሲቲዝኑ ማህበራዊ ሚዲያ ሲጠቀም ዲጂታል ሲቲዝን ሆኖ በስነ ምግባር በአግባቡ እንዲጠቀሙ ያደርጋል ማለት ነው። ይሄ ደግሞ በእኛ ሀገር ኮንቴክስት ተመቶ መሰራት አለበት። ተመልካቾች ማህበራዊ ሚዲያ፣ ሰላምና የሀገራት ተሞክሮን እያየንበት የሚገኘው ልዩ ዝግጅታችንን ነው በመከታተል ላይ የምትገኙት። እንግዲህ ቀደም ሲል እንደጠቀስከው፣ ሀምዲ ማህበራዊ ሚዲያው በተለያዩ ሀገራት የተሳሳቱ መረጃዎች መሰራጨትና በዛ የተሳሳቱ መረጃዎች ትክክል ያልሆነውን ግንዛቤ ያዳበሩ ሰዎች መፈጠርን ተከትሎ የተለያዩ ጉዳት ያላቸው ነገሮችን አድርሰዋል። ከዚህ አንጻር ምናልባት እንደ ማሳያ የሚሆኑ አንዳንድ የታሪክ መረጃዎችንም ተመልሰን መመልከት እንችላለን። በፈረንጆቹ 2018 ዓ.ም በስሪላንካ በማህበራዊ ሚዲያ እየወጣን የተሳተ መልእክትን ተከትሎ እንዲሁም ደግሞ በተሰራጨበት የማህበራዊ ሚዲያ ፕላትፎርም ላይ ብዙዎች ዘንድ የደረሰ መረጃ መሆኑን ተከትሎ ሃይማኖታዊ ግጭት የተፈጠረበት ይሄ ሁኔታ ደግሞ ወደ ሀገሪቱ ፖለቲካዊ ቀውስም ያመጣበትና ለብዙዎች ሕይወት መጥፋትና መፈናቀል ከሚኖሩበት ቀዬ መፈናቀል ምክንያት የሆነ ችግር ተፈጥሮ ነበር። በተመሳሳይ በማይናማርም ያለው የታሪክ አጋጣሚ ይህንኑ ነው የሚያሳየው። በማይናማር የሚኖሩ የሮሂንግያ ሙስሊሞች ጠል የሆነ የተሳሳተ መረጃ ማህበራዊ ሚዲያ ፌስቡክን ጨምሮ በተለያዩ ማህበራዊ ሚዲያዎች መጋራቱን ተከትሎ ሰላም በዛ ልክ የደፈረሰበት ሁኔታ ነው የምናየው። በኢትዮጵያም ደግሞ ያለውን ነባራዊ ሁኔታ ቀደም ሲል መረጃዎችን ጠቅሳል። አብዛኞቹ ብሄርን መሰረት ያደረጉ፣ ሃይማኖትን መሰረት ያደረጉ የእነዚሁ ግን ሁሉ ዓላማ ደግሞ ሲሄድ ፖለቲካ ያለመረጋጋት የሚያመጣበት ያ ደግሞ ተመልሶ የሀገር ሰላም ያደፈረሰበት በዘመናት አብሮ የቆዩ ህዝቦችን ተራ በሆነ ደረጃ ማህበራዊ ሚዲያ ላይ እውነት አስመስለው በሚቀቡ የተለያዩ ነገሮች ለራሳቸው የፖለቲካ ጥቅም ሲሆን ሊሆን ይችላል እርስ በርስ ግጭት እንዲፈጠር ከማባባስና ከዓላማ ከመያዝም አንጻር ሊሆን ይችላልና ሆን ተብሎ የሚሰራጩ የማህበራዊ ሚዲያ የተሳሳቱ መረጃዎች አሉ። እነዚህ መረጃዎች ደግሞ ሰው በሌሎች ሀገራትም ካነሳው ተሞክሮ አንጻር የራሳቸውን የመገናኛ ብዙሃን ንቃት በማሳደግ በተለይም ደግሞ ልክ እንዳልከው ከሂሳብ ትምህርት እኩል አስፈላጊ ነው። ታዳጊዎች ልጆች ከልጅነት ጀምሮ ሚዲያ ላይ የተባለ በሙሉ እውነት አይደለም፣ የተባለም በሙሉ ሀሰት አይደለም። ነገር ግን መረጃውን ከሚታደመው ሰው ንቃተ ህሊና አንጻር ግን ጥቅምም ጉዳትም ሊያመጣ ይችላል የሚለውን መገንዘብ ያስፈልጋል። በዚህ ሁሉ ደግሞ መፍትሄው እንደተባለው ይሄ ትልልቆቹ የማህበራዊ ሚዲያ ባለቤት የሆኑ ፕላትፎርሞቹን መቆጣጠር በሚያስችል ደረጃ ሼርና ላይክን ተከትሎ ያለ ለብዙዎች ሰንድ ደርስ የማድረግ ጉዳይ ብቻም ሳይሆን ተቋማቱ አኩሬሲም ላይ ትኩረት የሚሰጡበትን ነገር ማሰብ መቻል ያስፈልጋል። በሀገራት ደረጃ በእኛም ሀገር አለ። ለምሳሌ የጥላቻ ንግግርን በማህበራዊ ሚዲያ ሆን ብሎ ማሰራጨት በህዝቦች፣ በሃይማኖቶች፣ በማንነቶች፣ በባህሎች፣ በቋንቋዎች መሀል መርዝ ሊረጭ የሚችል የተለያዩ የተሳሳቱ መረጃዎችን ሰዎች ሪፖርት ማድረግ የሚችሉበትና ተጠያቂ የሚሆንበትን ህግ ወጥቶም ይገኛል፣ እና ያንን ማጠናከር ያስፈልጋል። የተሻለው ደግሞ መፍትሄ የሚሆነው ይሄ አሁን ህግጋት ነገሮች ተጽዕኖ ካመጡ በኋላ እርማት ለመውሰድም ሊሆን ይችላል። ግንዛቤው ካለ አስቀድሞ ሰዎች መጠቀቅም እንዲኖራቸው ለማስቻል ሊሆን ይችላል። ነገር ግን ደግሞ በዛው ልክ ግንዛቤና ንቃቱ ያለውም ትውልድ መቅረጽ መቻል ትልቅ አስተዋጽኦ አለው። ይህም የመገናኛ ብዙኃን አስተምሮ ያለው ላይ ነው የሚመጣው። ሀገራት ገጥሟቸው ከሚያውቀው የማህበራዊ ሚዲያን ተከትሎ የመጣ የሰላም ማጣት ቀውስ የተነሳ የወሰዷቸው የተለያዩ አማራጮች አሉና ከዚህ አንፃር ጥንቃቄ ማድረግ ግንዛቤ ማዳበር ይገባል፣ የሚለው ዋነኛ መልእክታችን ነው። የምትጨምረው ካለ እዚህ ላይ። መልካም ያው ትንሽ ለመጨመር ያህል አሁን ለምሳሌ አንድ ያነሳሁ ተሞክሮ ላይ ሮሂንጂያ ሙስሊሞች ላይ የደረሰው ጄኖሳይድ ደረጃ ሁን ላይ የደረሰ አመጣጡ እንዴት ነው ስንል፣ ማህበራዊ ሚዲያ ላይ ፌክ ኒውስ ነው የተንሰራፋ። ፌክ ኒውስ ምንድን ነበር የሚለው ማይኖሪቲ ሙስሊሞች ወይፈኖች አሰባስበው ሙስሊም ፍሪ ዞን ስ ለመፍጠር እየሞከሩ ነው የሚል ስ መልእክት ነው ኢንስቲጌት የተደረገው። ያ በጣም ሀይሊ ስፕሬድ ሲያደርግ ደግሞ ምን ሆነ? ይሄ እስከ ጄኖሳይድ ደረጃ የሚያደርስ ነገር ሁላ ላይ ደረሰ። እንዲሁም አምነስቲ ኢንተርናሽናል ሲዘግበው ምን አለ? ፌስቡክ ለዚህ ተጠያቂ ስለሆነ አሁን ላለው ለተፈጠረው ነገር ካሳ መክፈል ሁላ አለበት ሁላ አውጥቶ ነበረ መረጃ እና በጊዜውም ተዘግቦ ነበርና እንደዚህ አይነት ችግሮችን የሚያመጣበት ኮንቴክስትም አለ እንደዛም እንዳልነው ደብል ኤች ሶርድ ነው፣ ቅድም ብለናል ና ለመልካሙ ደግሞ አሁን ከቦኮ ሀራም ጋር ሴቶች ሲጠለፉ ኢንተርናሽናል አቴንሽን አግኝቶ መንግስት በትኩረት ሰብቶበት ሴቶችን እንዲያስመልሱ ያደረገበት አሁን ለምሳሌ ዩኔስኮ ዩኤን ኢኒሽቲቭዎችን ጀምራ ሶሻል ሚዲያ ፎር ፒስ የምንለው እንደዛም በሌላው በፐርሰናል ሌቭል ራሱ ስናየው የግል ራዕይ የግልህን ሀሳብ እንደፈለክ መግለጽ የምትችልበት አፖርቹኒቲም ፈጥሮልናል። ያው ከገቢ ማግኛ አንጻርም ና ያለው ነገር ይሄ ነውና፣ አንድ ጥቅስ ትዝ አለችኝ። አንድ የቃታር ኢንተሌክቹዋል ነውና፣ ዶክተር ናይፍ ቢናሀር ይባላል። እና ምን ይላል? አንዳንድ ጥፋቶች ስንጋፈጣቸው ይጠፋሉ፣ አንዳንዶቹ ደግሞ አንዳንድ ጥፋቶች ስንጋፈጣቸው የበለጠ ያፈነፍናሉ ሩ ትልቅ ይሆናሉ። እና ይሄ እሳቤ አሁን ያለው የሶሻል ሚዲያ ኤንቫይሮንመንት ጋር በጣም ይሄዳል ብዬ ያስባለሁ። አቴንሽን ስንሰጣቸው የበለጠ የገዘፉ የገዘፉ እየገዘፉ የሚሄዱበት ኮንቴክስት ስላለ ማለት ነው። ከዚህ አንጻር ቅድምም ብለህዋል ያው ያለችን ብቸኛ አማራጭ ብዬ ማስበው አንደኛው ሚዲያ ሊትረሲ ነው፣ ግራንድ ኔሬቲቭች፣ ገዢ ትርክቶች እና ይሄ የፕላትፎርሞቹ አካውንታቢሊቲ እነሱ ራሱ አካውንታብል እንዲሆኑ የማድረግ ላይ ነው። እና መልካም እንግዲህ ከማህበራዊ ሚዲያ ሰላም እና የሀገራት ተሞክሮ አንጻር ያሉ መረጃዎችን በመቃኘት ማህበራዊ ሚዲያ ለበጎ ጎን መጠቀም የምንችልበት ነገር ግን ደግሞ ከዛ በተጓዳኝ ሊያመጡ የሚችላቸውን ግጭቶች፣ የተሳሳተ ግንዛቤን ከመከላከልና ከመራቅ አንጻር እና የተሻለ ግንዛቤን ይዞ ከመቆየት አንጻር ሊኖረን የሚገቡ እይታዎችን ለመፈንጠቅ ያክል ያለምንበትን ልዩ ዝግጅት ነበር። ተመልካቶች ወደ እናንተ ያድረስ ነው። ስለ ስለቆያችሁ ክለብ እያመሰግን ባለርባይ ሀምዲ ረምዚ ዳኛቸው ለምሳሌ ቆይታውን ከእናንተ ጋር በማድረግ ፕሮግራማችን ወደ እናንተ አደረስን። ጤና ይስጥልን።